እሱ ለማጨርስልኝ ሙራድ ቁርአን የለኝም በል። ባረከ ላሁ ፊክ ማመድ የሞተ ሰው እንደሚጠቅም ከቁርአን መረጃ የለኝም በልና ወደ ሀዲስ እንሂድ። ላ ያነሳውንም ያ ነበር ሙሪድ፣ ቅድም ያነሳ ነው። አሁን አንተ ራስህ ጠቅመዋል ትለኛለህ። በአላህ እርታሳ ጠቅመዋል ትለኛለህ። ያ ሐቢብ ያ መሐመድ ከቁርአን መረጃ የለኝም በቅ የለም፣ ከቁርአን ሽታውም የለም በልና ወደ ሀዲስ እንሂድ። እሺ ቀድሙን የቀድሙን አንተ ደሞ እንታደርግልኛለህ? ነብዩላህ ሙሳ ጠቅመዋል ግን ሞተዋል። በአላህ እርዳታ ሀይ ሆኖ ማለት ነው። እሄን እሄን ትበል እኮ አስረዳውክ። የነብዩላህ ሙሳ ሲጀመር በግንባር ተገናኝቷል ከነብዩ አለይሂ ሰላቱ ሰላም ጋር ያልኩህ እኮ ነው እዴ ከነብዩ ዓለ ሰላት ሰላም ጋር በግንባር ተገናኝበግንባርማለትአ እያድርጓቸው ማለት ነውበአላ ዘንድ ሀይ ሆኖ ማለት ነውይቀኛለን ትጠይቀኝና እኔ ይሄ ቀብሩ ጋር የለመኑት ልክ ዛሬ የተሰራበት እንደምትለምኑት ራሱ ምን ያላቸው ምናዘዘህ አላቸው ሲላቸው ሃምሳ ሰላት ሹራን ያደረጉት አይ አስቀንስ ሄድ ይሄ አይችልም። ህዝቦች ካሉ ይህንን ይዘህ መተህ የሞተ ሰው መለመን ይፈቀዳል ትላለ። አይ ባሌክ፣ እንዲህ ቆይ ቆይ ቆይ ቆይ ጠቀሙን? ነቢዩ ሙሳ እዚህ ጋር ነቢዩላ ሙሳ ጠቀሙን? ሙሪድ፣ እሺ የሞተ ሰው ይጠቅማል? ጠቀሙን? ወላሂ መልስልኝ፣ ሙሪድ መልስልኝ። አይ ነበሩ አልነበሩም በጊዜው እኔ መሐኩን ይል ሄድ እዚህ ጋር ማለት ነው። ጅብ ነው ወላ ሀይ ነበሩ ወይንስ አልነበሩም?

አይሰሟችሁም፣ ጥሪያችሁ ያሉ። አየህ የሞተ ሰው ስለማይሰማክ ወለው ሰሚዑ ቢሰሙ እንኳን። መቼም እሱ ሌላ ቁርዓን ነው እሱ። የራሱ ሰበበ ንዙል አለው። አሁን አሁን ነው ቁርአን፣ መረጃ ነገረኝ። የለም ወይዬ ሙራድ፣ አንተ የራስህን ብቻ እየሄድክብኝ እኮ ነው። እኔ እዚህ ጋር አንድ ነገር ይዤ፣ ስጡን ከአላህ ውጭ የመለመን ምናምን ስጡን፣ እንቀበላችሁ ቁርአን። እኛም እስኪ የሞተ ሊያስተምሩ ነው የመጡት፣ የሞተ መለመን፣ እስኪ መረጃ ስጡን ከቁርአን። ቆይ ሐቢቢ፣ እኔ አንድ ነገር ይዤ እልሂድ በቃ።

ከቁርአን ነገረኝ፣ አስረዳኝ፣ ገብቶኛል። ቁርአን ነገረኝ። እሺ በቃ አሁን ግን የቱን ይዤ ልሂድ? የቱን ይዤ ልሂድ? ጠቅመዋል አልጠቀሙም የሚለውን፣ የሞተ ሰው ይጠቅማል የሚል ከቁርአን መረጃ ሰጠኝ። አንድ መረጃ፣ አንድ ብቻ ነው። የሞተ ሰው የሚለውን ነብዩላህ ሙሳ ሰው አይደሉም? እንዲህ ወይ ሰው አይደሉም በለኝ። የሞተ ሰው ይጠቅማል የሚል ከቁርአን መረጃ አለ? የሞተ ሰው እኮ ናቸው። ምን እያልክ ነው? ነብዩላህ ሙሳ ሰው እኮ ናቸው። አሁን ሸበካ ሳይሆን ኔ ማስወረደ ቅር እንዳይለክሽ። አሁን ሸበካ ሳይሆን ኔ። የለም የለም፣ ከቁርአን መረጃ ሽታውም የለም። የሞተ ሰው የሚጠቀም ቁርአን እንዴ! አስለን ቁርአን ሊዋጋ የመጣ ይሄን አይደል ያያችሁ? የላችሁም ከቁርአን መረጃ። እንደው አብደላ አልሐረሪ የሚያጭበረብራቸውን ማምጣት እኮ ይችላል፣ ግን ይኸው ተፍሲሩ በጃችን ነው። ማን ነው ፈሰረው? እንደዚህ ይላል። አያችሁ? ማን ነው ፈሰረው ስለምለው ዝም አለ ሱን። ጎበዝ ነው፣ ማሜ ነቄን ያራዳ ልጅ ነው እያቸው ሊያዝ ነዋ። ዝም አለ። የለም መረጃ፣ በቃ ይሄ ማወቅ ያለባቸው ይህ፣ የትኛውም ምድር ላይ ያለ አህባሽ ቢሰበሰብ አንድ የቁርአን መረጃ ማምጣት አይችልም። ከአላህ ውጭ የሞተ ሰው መለመን ይቻላል ብሎ አንድ የሙሳ ደግሞ ለምን ሙሳ፣ በአላህ ፍቃድ ያኔ ሀይ የነበሩ በአላህ ችሎታል። ይሄ ተአምር ነው፣ የአላህ ተአምር ነው ግንባር ለግንባር ተገናኝቷል ከነቢዩ ዐለይሂ ሰላቱ ወሰላም ጋር። ዛሬ የሞተ ሰው ስትለምን ሄደህ ግንባር ለግንባር ታገኘዋለህ? ደግሞ የሚገርማቸው ራሱ ሙሳ ነው። ምን ያላቸው? ምን አዘዘህ ጌታህ አላቸው። ራሱ ሙሳ ምን አዘዘህ ጌታህ አላቸው። ዛሬ ግን ምንድን ነው የሚያደርጉት እነዚህ ሰዎች? ሄደው እኮ ነው የሚለምኗቸው። ሄደው እኮ እነዚህ ሰዎች የሚለምኗቸው። ወልዮቹን ተዋቸዋለህ አያቸው። ገብቶታል ነቄ ነው። ማሻአላህ መሐመድ ለምን ወልዮቹ ካለ አስራ ሁለት ቁጥር የሚስማር ነው የሚመታበት። ደንግጧል። ነቢዩ ማለት ጀመር። አያቸ ለምን ወልዮቹ ካለ። ማን አንተ ነው የወልይነት ማድረግ የሰጣቸው? ማሻአላ አንተ የወልይነት ማድረግ መስጠት ጀመርክ። እኔ ስንዴት ነኝ ወልይ ነኝ ወይ ስንዴት ነኝ ብዬ ልጠይቀው ነው ያን ስለሚያውቅ ምን አለ፣ አይ ወልዮቹ እንተዋቸው ነው ወደ ነቢዩ እንዞር አለ። ማሻ አላህ። ስለዚህ በየሀገር ቤቱ የሚሰራውን ድርህ አውግዙ በየጫንዬ ዳንዬ ሸንክዬ ምንዬ እያሉ በወልዮች እያሉ ድንበር የሚያልፉባቸውን አርሙ አስተካክሏቸው በጣም ነው የሚያሳዝናቸው አያችሁ አለም ላይ ያለ አህባሽ ቢሰበሰብ ወላሂ ነው የምላችሁ ኡቅሲሙ ቢላህ አንድ መረጃ ማምጣት አይችልም ከአላህ ውጭ ያለ የሞተ ሰው መለመን ይቻላል የሚያመጡት ሁሌ ምንድን ነው ሹብሃ ይሄ ሹባህ ደግሞ ውድቅ ነው። የሙሳ ታሪክ ውድቅ ነው። ለመረጃ አይሆንም። ከአንድ በላይ ምክንያት ሰጠውት እኮ አሁን መሐመድ እኮ አልሞት ባይ ተጋዳይ ይኮን የያዘ